ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ ሰላም እስኪ ሰላማቸው ጠይቃቸው። እናንተ ጋር ሁሉም ሰላም? እኛ ጋር እግዚአብሔር ይመስገን ሁሉ ሰላም፣ ስራ፣ ጤና፣ ቤተሰብ። ምን ፈልገሽ ነው የመጣሽው እስኪ ዛሬ ለመጀመሪያ ግን ድሮ ፍቅረኛ ናፍቆኝ እንዳወራው ፈቅዶልኝ። ላይክ አድርጉ ጋይስ፣ እየረሳችሁት ነው ላይክ ማድረጉን። ላይክ አድርጉ ምናምን በልና ሚስት ቪዲዮ ላይ ነው ማለት ቀጠል እርስም በጣም የሚገርማችሁ ነገር አንድ ነገር በዛውም ልንገራች ሙለር እንደዚህ መታቀፍ በፍጽም አይወድም። እንደዚህ መንገር እየሄድን እንደዚህ ብለን ከሄድን እኔ አስጨንቄው አስቸግሬ ምን ፍቅረኛ ሞት ሆናችሁ። ለማንኛውም አይወድም እ ይጨንቀኛል እኔ ደግሞ በጣም ነው መወደው። ሰው ጋም እንደዚህ አልታቀፍም። እኔም ሰው እንዲያቅፍ ብዙ ደስ አይልም። ነፃነቱ ይወዳል። ግን ሚስትህ እንደዚህ ደስ ይላል። አዎ በጣም ደስ የሚለው ወይኔ አባቴ ገጫ ፍቅርታ። እሺ እንደሁም የምር ሙላር ዛሬ ማለት ነው የድሮ ፍቅረኛዬ ጋር እንዳወራ ፈቀደልኝ። እሺ ውድ ቤተሰቦቼ ይም ችግር አለው? ባል ማለት እንደዚህ ነው፣ ነፃነት የበላበት ቤት። ለማንኛውም ቀልዱን ተውትና ሰኒዬን ፕራንክ ላረጋት ነው። እንግዲህ እንዴት መሰራ ፕራንክ ሀሳብ እኔ እዚህ ቁጭ ብዬ ስልክ ለአወራ ነው፣ የድሮ ፍቅረኛ ጋ ማለት ነው። እና እንዴት ነህ? ደህና ነህ ወይ? በጣም ናፍቀኛል። እኔ እኮ ምን ሆነህ ነው? እሺ፣ ወሬ በዛን። እንግዲህ ፈገግታሽን ቀንስሽ። እሺ፣ አጋጣሚ እሱ ተመልካች ከሆነ እኮ ፈገግታሽ ጋር ይህቺ ልጅ የለም ስትጀምር የለም ወይኔ ግን፣ ለማንኛውም እስካሁን ያወራ ነው እየቀለድን እሺ። እና ውድ ቤተሰቦቼ እዚህ ቁጭ ብዬ የድሮ ፍቅረኛዬ ጋር ላወራ ነው። ከዛ ሰኒ እንግዲህ ወደዚህ ቤት እንድትመጣ እናደርጋለን በሆነ ምክንያት ማለት ነው። እንግዲህ ካሜራችን ደብቀን ምናምን ስትመጣ ነው ቁጭ ብዬ እያወራሁ ምናምን ነገር በጣም ብዙ ወሬ ነው የማወራው እሱ ጋር ናፍቀኛል በጣም ሰው በዝቶ እኮ ነው እያገኘው ያልሆነው ድሮ እኮ ሙለርዬ ስራ ሲሄድ ነው የሚመቸኝ የነበረው ማወራ እና አይደናቸው በዚህ ይሄ ግን ለሌሎች ሌላ ትምህርት ግብታችኋላ እኛ ማስተማር የፈለግ ሌላ ነው። አሁን ባሎቻችሁ ስራ ሲሄዱ አውሩ ለማለት አይደለም። አይ የሙለርዬ እሄድ ታናሽቱ ሰኒ ምን ልትለኝ ትችላለች? ነው ከዛ በኋላ ከደረሰችብኝ በኋላ እያወራሁ እባክሽን በቃ አንዴ ናፍቆኝ እኮ ነው። ምን ችግር አለው በወራው በቃ በእናትሽ ይሄንን ውለታ አዋይልኝ። በቃ አንዴ ነው ይቅርታ። በቃ ይሄ ናፍቆኝ በቃ አልቻልኩ ምናምን ብዬ በጣም ነው እንትን ምላት። እሷ ምን ልትል ትችላለች? አላቅ። ምክንያቱም በጣም ነው የሚያምኑኝ ማለት ሙዳርን፣ ልክ ማለት አላደል አላደል፣ እሱ ስለሚያምነኝ እሱ ስለሚያምነኝ እነሱም በደንብ ያምኑኛል። ትዳሬን በደንብ ነው ያከብሩለታል ትዳሩንና ስለዚህ አሁን ምን ይሰማት ይችላል? እስኪ እናንተስ ምን ይሰማችሁ አስባችሁታል? ወንድማችሁ ያለውን ትዳር ላይ እንደገባ ነው ቀጥታ ጭንቅላታችሁ ጋር ይመጣለች። ምክንያቱም አካላቷ እዚህ ነው፣ ልቧ ግን ሌላ ቦታ ማሰብና መምታት ጀምሯል። ሌላ ቦታ መፈለግን ጀምሯል ማለት ነውና ወንድማችሁ ምን ያክል እንደሚጎድ አስባችኋል? ሙሉ ፍቅርን አያገኝም። ማስመሰልን ነው እያገኘ የሚሄደው ማለት ነው አይደል። ወንድማችሁ ደግሞ በቃ በጣም ደስተኛ እንደሆነ በትዳሩ እና ሙሉ ታማኝ ሚስት እንዳለችው ነው የሚያውቀው። ጊዜውን የሚሰጠው ከነዚህ አይነት ትዳር ስጠ ይጠብቃችሁ። ስለዚህ እንደዛ ሲሆን እንግዲህ ሰኒ ምን ልትል ትችላለች? የሙላር እህት ምን ልትል ትችላለች? ለሙላር ልትነግረው ትችላለች ወይስ? እኔንስ ምን ልታደርግ ትችላለች? እኔ እወጣላለሁ። አንድ ሀያ ሰላሳ ደቂቃዎች ልመጣ ነው የተወሰነ ከዛ በኋላ ግን እንዲገባ እንግዲህ ሽ እናደርጋለን። ነገሩ ሲጀመር ቴክስት አደርግልኛለች ስለሚል ስለዚህ ኳልኩሌት አድርጌ አስራ አስራ አምስት ደቂቃ ማክሲማም ነው፣ ከዛ በላይ አይሆንም ክርክራቸው። ስለዚህ ደብለቅ ላለው የዛኒ የሰኒ ሪያክሽን ምን እንደሚሆን ማየት እንፈልጋለን። በጣም የምትነግረኝ እንኳን አይመስለኝም። ዘላ ወደ ማጣላት አትሄድም በእርግጠኝነት። እንጃ እኔ እንጃ አላቅም። መገመት አይቻልም። ምክንያቱም በጣም አይቻልም። እና የተሳካ ፕራንክ ቪዲዮ እንደሚሆን ተስፋ አደርጋለሁ። ሰኒዬ ለእኔ ያላት ቦታ በጣም በጣም ትልቅ ነው። አንድ ካሬ ነው። አንድ ካሬ አንድ ካሬ ሰፊ ነው ብዬ አንድ ካሬ ነው እና ይህን ያክል ሰው ወርዶ ስታገኘው ደግሞ ምን አይነት ሪያክሽን ይኖራል እሷ ጋር የሚለውን ምን አይነት ስሜት ይኖራል ምን የምታንጸባርቅ ምን አይነት እንትኖች ታሳይ ይሆናል የሚለውን ደግሞ አብረን በጋራ ምና ይሆናል። ቪዲዮውን ከመጨረሻ ድረስ እዩት። ላይክ ያላደርጋችሁ ላይክ አድርጉት። ሰብስክራይብ ያላደርጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ስክሪፕቶች ከተመቻቹ ያስተምራል ብላችሁ ካሰባችሁ ደግሞ ለብዙዎች ተደራሽ እንዲሆን ሼር ማድረግ አይርሱ። ሀያ ሺ መግባት እቅድ አለን። በዚህ ወር ሀያ ምናም ቀን የቀረን ስድስት ሺ ምናም ነው። እንደምናደርገው ተስፋ እናደርጋለን። ከእናንተ ጋር እንወዳችኋለን። እንገናኛለን። ባይ። ይህ ነው እንዴት ነህ? ደህና ነህ? እግዚአብሔር ይመስገን ደህና ነኝ። አዎ ጠፋሁ፣ ብዙም እየተመቸኝ አይደለም። ይቅርታ በጣም እንግዲህ ቤተሰብ ጋር ስለሆንኩ ወይ እኔ ራሱ በጣም ንፍቅ ብለኛል ናፍቀኛል። የምሬና እውነቴና እንግዲህ ሙላር ድሮ ያው እንግዲህ ቢሮ ላይ አይደል የሚውለው። አሁን ደግሞ አብረነን ብዙ ጊዜ ኔጋ ነው፣ ከዛ ደግሞ የሱ ቤተሰብ ጋር ልምኖረው አሁን እየተመቸኝ አይደለም። እንግዲህ ምንም ማድረግ አልችልም። ወይ በእናት በጣም ትዝታ ብቻ ሆነኩ።

እሱ በማይኖርበት ሰዓት ነው ወይ? በእናታው መቼ ነው ደግሞ የምንወጣው ከተማ እ? ኦኬ ያ የገዛኝ ልብስ እሱ ብለብስ ይሻላል እ? ቆይስኪ ፍቅር፣ አንዴ ሆነሽ? እንጀራሽ?

ምን ያምሽ? አንዴ እስኪ ዝም በይ አንዴ። አንዴ ላውራ። አንዴ ለምን አንቺ እኮ ባለ ትዳር ነሽ። እሺ አንዴ ላውራ ከእሱ

ታር ቴክስት አድርግልኝ። ለምን ማለት ምን ማለት ነው? ኖ ሙነሽ ነው። ሰኒ፣ እንደዚህ በእውነት በመውደሽ ልክ እንዳልጠለሽ። ወይ ሰኒ፣ እሺ በቃ እሺ። ቁም ነገር በቃ አንድ ሚስጥር ያለኝ፣ ይህንን ለማንም እንዳትናገርሽ በቃ ማለት። አይ በቃ የድሮ ፍቅረኛዬ ናፍቆኝ ነው፣ ደውሎልኝ ነው። ሌላስ እንዳትናገሪብኝ፣ እሺ? ሰኒ፣ እየቀለድሽ ነው? የምሬ ነው

እና ከዚህ ለማንኛውም እዛ ነው። እሺ፣ አንዴ ይወጣ በለኝ። የእኛ ጉዳይ ነው። ዋት አለችህ እኮ እንደዚያ። ፈልገሽ ያለው ከእኔ የሚደበቅ ምንድን ነው? ምን ይሄ የምንለው የሴቶች ጉዳይ ነው። አልሰማሁትም። አንዴ ይወጣ በለኝ። ውስጤ ቅርቅር ያለኝ የማይሆን ነገር አለ ማለት ነው። ምንድን ነው?

እኔ እንጃ። ጠብቀ ነበር ማለት የሆነ ማለት አሁን ብነግሪ እኔ ምን እንትን ነበረ? እኔ ነው ነው ቻናል አቦነስ ነገር ፍቅረኛ በቃ ቀላል አይደለም፣ አይደለም ከባድ ሊሆን ይችላል። ስለዚህ እሷ ከፈለገች ግን ምን ያደርግልኛ ይሄ ሌላ ቦታ ላይ ምን ይሰራለታል? ያደርግልኝ ኧረ ካሜራ ፊቱ ነው አውራቸው ማ እያስብሽ እያስብሽበት ነው እንዴ? ምንድነው ፊት ሆንኩኝ ኋላ ሆንኩኝ ምንድነው ልዩነት? እውነቴን አንቺ ተደርገው ምን አሁን አስብሽው ያኔ ሌላ አካባቢ የተጀናጀንኩ ምናምን ነዋ ደረስሽበት። ቢያንስ እንኳን በግልጽ ታወሪኝ ይዘል በቃ መሄድ ከፈለግ እኔን በቃ እንደዚህ አሁን አሁን እዛ ቦታ ላይ ሳትሆን ማለት ለመፍረዱ ቀላል እኮ ብዙ ቀን ልጎዳ በጣም ስለምወድሽ አልጎዳም እኮ አይደለም ግን መጨረሻ ምዛለምሳሌ ከአመት በኋላ የምትሄጂ ከሆነ ለምሳሌ፣ አመትን ሙሉ ተሰቃይቼ ዛሬ ነገሄ ውስጤ እየቆሰለ ከአመት በኋላ ስሄድ ደግሞ ያ